ፋይዳ ለኢትዮጵያ የ5 ኪሎ ሜትር የጎዳና ላይ ሩጫ በአዲስ አበባ ሲካሄድ ከ25000 በላይ የከተማዋ ነዋሪዎች ተሳትፈዋል። የአዲስ አበባ ምክትል ከንቲባ ጃንጥራር አባይ ባስጀምሩት መርሃ ግብሩ በፋይዳ ምዝገባ ላይ ያለውን የህብረተሰብ ግንዛቤ ለማሳደግ ዓላማ ያደረገ ነበር። የአዲስ አበባ የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ ዋና ዳይሬክተር ዮናስ አለማየሁ በፋይዳ ጥቅም ዙሪያ ግንዛቤ ለመፍጠር ይህ የጎዳና ላይ ሩጫ ከፍተኛ አስተዋጽኦ አለው ብለዋል። ግንዛቤውን ስንፈጥር አንደኛ ያልተመዘገበው ህብረተሰብ እንዲመዘገብ ጠቀሜታውን እንዲረዳ የሀገሪቱ ቀጣይ የዲጂታል እርምጃ ከእንደነዚህ አይነት ስርዓቶች ውጪ እንደማይሆን አውቆ የራሱንም ጭምር ተጠቃሚነት ለማረጋገጥ የመታወቅ መብቱም ለማጎናጸፍ እንዲቻል ግንዛቤውን እንዲያገኝ ለማድረግ ነው። ያልተመዘገበ ብቻ ሳይሆን የተመዘገበውም ሰው አንዳንድ ቦታ ላይ በቂ ግንዛቤ አይኖረውም እና አስገዳጅ ስለሆነ አንዳንድ አገልግሎት ላይ ብቻ እንዲመዘገብ ሳይሆን ለሱ የሚሰጠውን ጥቅም ለመታወቁ ከየትኛውም አይነት የመንግስት አገልግሎት ለማግኘት ምን ያክል ጠቀሜታ እንዳለው የሚያረጋግጥበት መሆኑን ማሳወቅ ነው። ዲጂታል ኢትዮጵያን ለመገንባት ፋይዳ ከፍተኛ አስተዋጽኦ እንዳለው የተገለጸ ሲሆን አሰራርን ከማዘመን እና የተቀላጠፈ አገልግሎት ከመስጠት አንጻር ሚናው የላቀ ነው ተብሏል። የአዲስ አበባችንን ገጽታ ግንባታ ከተለያዩ ይሄ ከትራንዛክሽን ጋር የተገናኙ ኖትኦንሊ ዛስዋን ማለት ይሄ በተለያየ መታወቂያ ሰዎች እየተጠቀሙ የተለያዩ ማታሎች ምናምን የሚፈጸሙ ነገሮችን በማስቀረት ነገር ላይ ትልቅ ሚናን የሚጫወትና ስርዓትን በማስፈን ነገር ላይ ሚናው ከፍተኛ ነው የሚለውን ነገር ነው አስተያየት ለመስጠት የሚፈለገው። ከበፊቱ ጋር ሲነጻጸር በጣም ጥሩ የሆነ ግንዛቤና መነቃቃት አለ። ሰው ስለ ዲጂታል ያለው እውቀት እየጨመረ መጥቷል። ፋይዳንም ተጠቃሚ እየሆነ ስለሆነ ግን ደግሞ የዲጂታል እውቀቱ ገና ነው ማለት ነው። ስለዚህ እንደዚህ አይነት ኩነቶችን ስናዘጋጅ ያ የራሱ የሆነ አስተዋጽኦ ያደርጋል ማለት ነው። ፋይዳ ለኢትዮጵያ የጎዳና ላይ ሩጫ መደረጉ በዲጂታል ብሔራዊ መታወቂያ ላይ ግንዛቤ ከመፍጠሩ ባሻገር አትሌቶችን ለማብቃት እንደሚያግዝ ነው አትሌት ቀነኒሳ በቀለ የተናገረው። ዛሬ የተደረገው ውድድር በተለይ ፋይዳ ለኢትዮጵያ በሚል በመዘጋጀቱ ለአትሌቶቹ ከፍተኛ ጥቅም አለው። በዚህም ደግሞ ብዙ አትሌቶች ተስፋቸውን የሚያዩበት ይሆናል ብዬ ገምታለሁ። ይህንን ውድድርም ያው በማዘጋጀታቸው እኔ እንደ አንድ አትሌት ሊያመሰግናቸው እወዳለሁ። ቆንጆ ውድድር ነው፣ ብዙ ሰው ነው የተሳተፈበት። እና እንደዚህ አይነት ውድድሮች በየጊዜው በተለያየ ቦታ ላይ ቢደረግ ትልቅ ጥቅም አለው። በፋይዳ ለኢትዮጵያ ሩጫ የከተማዋ ነዋሪዎች፣ ከፍተኛ የመንግስት የስራ ኃላፊዎች እንዲሁም አትሌቶች ተገኝተዋል። ውድድሩ ላሸነፉት ሴቶችም ሽልማት ተበርክቶላቸዋል።